ቤዛ፣ አታላኛለች ቆይ። ሁሉ ድራማ ለምን አስፈለገ? እቺ ተረገመች። ቆይ ምን ብላ ነው? ይኸውልሽ፣ ቤዛ፣ ለአንቺ ምንም ነገር ማስረዳት አይጠበቅብኝ። ይኸውልሽ፣ አንድ ጥያቄ ልጠይቅሽ። ምንድን ነው? ቆይ ይህን ያንስ ታጃጅኝና ገንዘብ ስቶጄ የነበረው ለምንድን ነው? ያልገባኝ ነገር፣ ወንድምሽንም እንደዛ እንዲያደርግ ነግረሹ ነበር። ለአራጣ አበዳሪዎችም እንደዚህ እንዲያደርጉ ድራማ እንዲሰሩብኝ ነግረሻቸው ነው ከሁሉ ነገር ለምን አስፈለገ? ምን አራኩሽ ነው? ምን በደልኩሽ? ይሄው ለባርኪ ለሊ ዝም ብላ እኔ እናንተን ለማጣለት የፈጠረችው ታሪክ ነው። እኔ ምንም ነገር አላሽውኩም። እሷን ተዋትና እኔን ማለኝ። ዝም በይ አንቺ። አንዱን ጥፋት ለመሸፈን ሌላ ውሸት አትዋሽ። አሁን ነው ከዚህ ሻንጣሽ ይዘሽ ከቤት ወልቅ ያለኝ እሺ? ድጋሚ ላይ አልፈልግም። ምን ባርኪ? አዎ ሰምተሽ። በጣም ባለጌ ሆነሽ እሺ። ሲጀመር አንቺ እኔን አትመጥኝም። ከነቆሻሻ አስተሳሰቦችሽ ከወዴው ውጭ እሺ፣ ሄዳለሁ። ግን አንተነ ይላለ እናቴ ቃል የገባችሁልኝ ነገር ሳታደርጉልኝ፣ ቆይ፣ ወዴት ነው የምሄደው? ጭራሽ ጭራሽ፣ ይህንኑ ነገር ካወቅኩ በኋላ ለአንቺ አሳልፌ ገንዘብ ለስትሽ። ምን አይነት ደፋር ሰው ነሽ አንቺ! እና በባዶ እጅ ልታባርረኝ አንቺ! ቆይ፣ ትንሽ አታፍሪኝ? ቆይ፣ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀበላለች እንዴ? አዎ፣ ባርኪ፣ እናቴ ታመመች ስትለኝ የተወሰነ ገንዘብ ሰጠኋት። ቆይ አንቺ ትንሽ አታፍሪ፣ አንቺ ባርኮትን የመሰለ ፍቅረኛ እያለሽ እንደዚህ ታደርጊያለሽ? ኡፍ፣ እዚህ ቤት አሁን ደግሞ ጭቅጭቃችሁ አያልቅም። በቃ እባክህ፣ ባርኪ፣ የሰው ወሬ አትስማ። እኔ እኮ አንተም በጣም ነው የምወድክ፣ ከዚህ ቤትም አታስወጣኝ። ቆይ ግለል፣ ያ ሁሉ ነገር ስትነግርህ ለምን ነገረችኝ? ብለ ትንሽ እንኳን አትጠራጠረም? እሷ እኮ ዝም ብላን እናንተን ለማጣራት ከኖሽ ድረስ አስፈልግሻለሁ። ትፈልጊኛለሽ? ራስሽ እንደዚህ ያሻታታ ይሽ አንቺ ቀውስ። ማን ነው ቀውስ? አንቺ እዛ ደርሰሽ ከመጣሽ በኋላ ጭራሽ አይምሮሽ ማሰብ ተሳ ነው እንዴ? አያገባሽም። ብናዝሽ፣ እያሳመምሽኝ ነው። እጅ ልቀቂኝ። ፍቅር ተጠቂያት እንጂ አንቺን አይመለከትሽም። ፍቅር፣ ምን እያደረግሽ አንዴም? በስራ ሰዓት ሌላ ነገር እያዘዘቻት ነበር። እና የሊዱን እጅ የምጠመዝሽ ለሷ ነው አዎ፣ አደይን ማንም እንዲናገራት አልፈልግም። ለዛ ነው። ከመቼ ጀምሩ አንቺ ውሸታም አስመሰል። ዴቭ እራሷ ነች እንደዛ እያደረገች የነበረችው። ፍቅር እባክሽ ሊዱን ተንከባከባት እሺ፣ እንደዚያ አታድርጊያት እሺ። ይቅርታ ዴቪዬ፣ አደይን ስታመናጭቃት ሳይ እኮ አላስችል ብሎኝ ነው። እኔ የምለው ፍቅር፣ ዛሬ ክላስ የለሽም እንዴ? የለም ከአንቺ ጋር ስለምኖር አይንሽን እያየሁ ስለመኖር በጣም እድለኛ ነኝ። ይህን ያህል ታዲያስ? አንቺ አይታወቅሽም እንዴ? ታውቂያለሽ። ከአንቺ ጋር ሳወራ አይንሽን ሳይወቁ የማላውቀው አንዳች ስሜት ውስጤን ይነዝረኛል። ታውዴ፣ እንደሱ አታስብ። የኔን ስሜት እያወቅከው። አውቃለሁ አዲ፣ ከማንኛውም ጊዜ በላይ አሁን ላይ ረዳሻለሁ። ከአባትሽ ጋር ያለሽ ነገር፣ እናትሽን አይቻታለሁ፣ ይገባኛል። ለዛም ነው ከኔ የምትሸሹ እሱን ደግሞ እረዳሻለሁ እሻቴ፣ ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባረቅብሽ ይችላሉ። ለሱ ደግሞ አስቀድሜ ይቅርታ ልጠይቅሽ እፈልጋለሁ። ይህን የምልሽ በጣም ስለመውደሽ ነው። ስለ ተረዳኝ አመሰግናለሁ። እንዴ ብልክነ፣ አሁን ላይ ስለ ፍቅር አጋር ማሰብበት ጊዜ አይደለም። አዴ፣ እኔ ዝግጁ እስክትሆኝ ድረስ ጠብቅሻለሁ። እኔን እየጠበክኝ ጊዜ እንዲቃጠል አልፈልግም። እንደ በቃ ከኔ ውጭ የሆነውን የራስን ኑሮ ኑር። ከአንቺ ውጭ መጓጓለት ኖረ አሁን ላይ የለኝም። እባክሻ ተሳሳች፣ በቃ የእኔ ጉዳይ አንቺ ብቻ ነሽ። ለእኔ ግን አንተ ብቻ አደለም፣ ብዙ ችግሮች አሉብኝ። ችግሮችሽን አብረን እንፍታቸዋለን። አንተን ችግር ውስጥ መክተት አልፈልግም። ደብ እኔ ራሴ እወጣዋለሁ። ለእኔ ብላችሁ ስንት ችግር ውስጥ ገባችሁ። ምን አደረግኩልሽና ደ ሰላም፣ ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናል የቤተሰቦች እንኳን ደህና መጣችሁ ብያላችሁበት ሰላማችሁ ብዝዝት ይባልልኝ ሰራተኛው አደይ ክፍል እንደቀጠለ ነው። 67 ይያላችሁ፣ ቅርብ ያለው ማለት ነው። ፍቅርና አዳይ እንግዲህ አሁንም እንግዲህ አሁንም የተጣሉ ይገኛሉ ማለት ነው። ሊዱ አዳይ ያለች የገበች፣ ከዛ አንቺ እዚ ምን ማንጠራሽ፣ አዳይ ጓደኛሽ ወለተኛ እዚ ቤት ድርሽ እንዳትተላለች ሊዱ። የትኛው ጓደኛ ትላለች ፍቅር። ለምለምናታ የላም ቢሆን ማንኛም ወደ እዚህ ቤት እንዳይመጡ ሌሊት፣ እሺ አትምጣ የላም ምን አድርጎች ነው ብላ ፍቅር የሊዱ ትጠይቃታለች። ከዛም በኋላ እሳ የታባሽ ማን የተነጠለጠልሽ፣ ሌላ ጋር ማን ይያድ አንቺ ያወራሽ ሰው የለም አደ ከምትሸኛላ ትላለች ሊዱ። ከመጡ ምን አይነት ምን ዴት ወጡ ነው መላቸው። እንደዚህ እንደዚህ አይነት ኃላፊነት አልቀበልም ትላለች ማለት ነው። ውሻ አድጌ ሰድቤ ወደ ቤታቸው ነው ማባረራቸው። አንዳንዴ እኮ ጎበዝ ነች ትላለች ፍቅር። በዛም እንግዲህ አባሪልኝ ትላለች ፍቅር ማለት ነው። የሊዱ ትላታለች ለእነሱ አያገባኝም፣ ግን እኔ ወደሽም ጠላሽም ቤቴስ ቤቴ እስካለሽ ድረስ አስፈልግሻለሁ። ትፈልግኝ ትፈልግኛለች ትላታለች ፍቅር አንቺ ራስሽን አታታሊ ቀውስ ስትላት አዛ ደርሰሽ ከመጣሽ በኋላ ጭራሽ አናትሽ ላይ ወጣብሽ እንዴት ትላታለች ያሰመምሽኝ ወንድቀ ከዛ አዳይን ልቀቂያት አንቺን አይመለከትሽም። ዴቪ ሲመጣ እንግዲህ ዴቪ እንግዲህ ፍቅር ምን ያደረግሽ ነው ብላ ውሸት ያወራች ትገኛለች ማለት ነው። እና የሊዱ ውጅም ተመጀጁ ለዛ ነው አው አዳይ ማንም ሊናገራት አልፈልግም ብላ ውሸት ታወራለች። ፍቅር ማለት ነው። ዴቭም ደግሞ ከመች ጀምሮ ሊዱም አስመሳይ ውሸታ እስዋናት እንደዛ ያደረገችው ብላ ሊዱ ትታት ወጣለች ማለት ነው። አዳይም በፍቅር ውሸት አይን አይኗን ታያታለች። ከዛን ዴቭም ፍቅር ባክሽ ሊዱም ተከባኪባት እንደዚያ ታደርጊያት። እሺ ዴቪዬ፣ አዳይ ስታጨማልቃት ነው አላስችል ብሎኝ ነው። ዛሬ ክላስ የለሽም እንዴ ያለኝም፣ ጥሩ ነዋ የሚተጅበትን ቦታ የለሽም ብሎ ዴቪ ይጠይቃታል። ፍቅር ደግሞ ፈልጋኝ ነው ለምጠየቀኝ ምንም ነገር ቢኖርብኝ አንተ ካልከፈለከኝ ሰርዘዋለሁ። ከዛ አዳይ ስስቅ ምን ያገነፍልሻል ትላታለች። አይ ያልፈለግኩሽም አዳይ ብቻዋን ለማውራት ስላፈለግኩ ነው ይላል ዴቭ ማለት ነው። እና አውራት ብቻዋን ነው ያልኩት ውጪ ፍቅር ይላታል። እና እኔ ልብታ፣ አው ውጪ ያልኩሽ ውጪ ይላታል ማለት ነው። ከዛ ፍቅርም ተናዳ፣ እንግዲህ ተበሳይታ ከነሱ ጋር ሁልቅ ብላ ትወጣለች። ወጣለች። ከዛ ዴቭና አዳይ ያወራሉ ማለት ነው። አዳይ ባክሽን መቼ ነው የኔ ፍቅር የምትቀበኝ? እያለ የለመናትና የተማጸናት ይገኛል ማለት ነው። እሷም ደግሞ ችግሬን እያወቅ የሁሉ እያየኸ እንዴት ነው እንትን ምትለኝ ምጠይቀኝ ትለዋለች ማለት ነው። ኤላም ወደ አባቱ ጋር እየሄደ ይገኛ። ለምለም ሻንጣ ሁሉ ታዘጋጅለታለች። እንደምወድህ በጣም ታውቃለህ ትለዋለች ። እሱም ብድግ ብሎ ተነስቶ አውቃለሁ የኔ ፍቅር እያለ እኔም በጣም ነው የምትናፍቅኝ እያለ እንግዲህ ግንባሯን ሳም ያደርጋታል ማለት ነው። ኤላ የለምለም ማለት ነው። ከዛ በኋላ እንደዚህ እንደሳማት ባርኪ መጣና፣ የላ እንዴት ናችሁ? ደህና ናችሁ? ባርኪ ደህና ነህ? ተቀመጥ ብሎት እንግዲህ ባርኪም እንደተቀመጠ፣ እንኳንም ሳትሄድ ደረስኩብህ። አዎ ወደዛ ሊሄስልን የመጣኸው እሺ፣ የላ ይላል። ከዛ በፊት ግን አንተም ሊልም ሆነም እቅርታ መጠይቀ ፈልጋለሁ። ለምንድን ነው እቅርታ መጠይቀን? ይሉታል ቤዛ እዚህ ለልካ ድርጅት የፈቀድኩት ልካ ነበረም ግን ቢሆንም የሷ የነበረችበት መንገድ አሳስቦኝ ነው። በጣም ይቅርታ ባርኪ፣ እስካሁን ታግሳ ቁጭ ያለው አንተ አክብረን ነው እንጂ የቤዛ ባህሪ በጣም ትልቅ ነው። አቃለው ሊሊ፣ ቤዛ ፍቅርና ጸባያቸው በጣም ከባድ ነው ይላል። ማለት ነው ባርኪ ማለት ነው የላ። በጣም ይቅርታ በዚህ ሰዓት ምንም ጓደኛ የላትም። አው ግን ባርኪ ቤዛ አሳለፈች በላይ፣ ሊሊን አሳልፋ የመጣችው ችግር ይብሳል ብሎ ሊሊ ስትናገራት ዝም ማለት አልችልም። ኤላል ማለት ነው ኤላ። ከዛ በኋላ በመሃላቸው ገብታ አትረብሽም ይላል። ግን ኤላ ከዛም በኋላ የገንዘቡ ጉዳይስ ምን አደረከለኝ? አስተካክየዋለሁ። አንተ አሁን ትራንስፈር ላድርግ። ከዛ ለምለም የምን ብር ብላ ደንግጣለች። የቤዛ የእናቷ ብልሰጧት ነው። አው ከአሁን በፊት እኮ ውርተ ነበረ ሊሊ ባርኪ፣ ነገሩ ካጠራ በኋላ ገንዘቡ እንደሚሰጣት ነግሬሽ ነበረ። እና ያ ሁሉ ብር ለቤዛ ልሰጧት ነው? ቆይን፣ ያልገባኝ ነገር በቤዛ ይሄ ሁሉ ነገር እርግጠኛ ናችሁ? ሊሊ፣ ዛሬም ቢሆን ቤዛ ምጥረጥራት ከሆነ በጣም ነው ማፈርብሽ። እሺ። በሰው ጉዳይ ምንም ነገር አልልም፣ ዝም እላለሁ። አንድ ነገር እንገራችሁ፣ ማመንና ያለማመን የእናንተ ምርጫ ነው። ምንድን ነው ቤዛ በእናንተ ተጠቅማ ራሷ ለማሳደግ እየሞከረች ነው። ሊሊ ቆይ፣ ምን እያደረግሽ ነው? በራሷ አንደበት ነው ኤላ ስለምና ተጠቀሚበትን ብላ ነገረችኝ አለች ለምለምን። ሁሉም ነገር አብጠታ ዝርግፍ አድርጋ የኤላና የባርኪ ሁሉም ነገር ተናግራለች። እያወራሽ ያለሽው እውነትሽ ነው? ይሄ ነገር እኔ ማን ስለ ያን ነገር ኩህን ስለ ማታም ነኝ ነው ዝም ያልኩት። ቆይ እንዴት ብሎ ባርኪ እኔ ሄጂ ወንድማን ይሄ እንደታሰረ በአይኗን በአይና ይቼ ነው መጣሁት። እዛም ቢሆን የሆነ ድራማ እየሰራች ነው እንጂ ቤዛ በጣም አደገኛ ሰው ነው። ከዛ ኤላ ስለ ሰው ምንም ነገር አታውሪ። ከዛ ለምለምን በእናቷ ስትምረላቸው ኤላና ባርኮትን እዛኔ አመኗት ማለት ነው። የቤዛ ውሸትን ተጋልጧል ማለት ነው። እኔ ለቤዛ ብሩን አትስጡ ማለት መብት የለኝም። ግን ቤዛ እናንተ ፈልጋ አይደለም የመጣችሁ ገንዘብ ፈልጋ ነው የመጣችሁ። እውነቱን መቀበልና ያለ መቀበል የእናንተ ፋንታ ነው። ሌልዬ እርግጠኛ ነሽ ቤዛ ራሷ መታ እንደዛለችሽ? እኔ ለምንድን ነው የምዋሸው? እኔስ ምን አጠቀማለሁ? እኔ አሁን ይህ አድርጉላት ይህ ታድርጉላት እያልኩ አይደለም። ነገር ግን ብሩ ስሰጧት እንደማትመልስላችሁ እርግጠኛ ነኝ። ከዛም በኋላ እዛ እኔ ነው የምትጎዱ ትላለች። እንዴት ይሄ ነገር የኔ ያን ነገር ሽኝም ይላል የላ ይቅርታ የላ የማታምነኝ ስለመሰለ ነው። ቤዛ እንደዛ ስባ ከሆነ በጣም ነው ማፍረው። ይላል የላ ማለት ነው። ለማንኛውም ሊሊ፣ አንቺ ከባርኪ ጋር ሆኝና ሁሉም ነገር አጣተሽ ደውልኝ። ይላል የላ ማለት ነው። ባርኪ፣ አንድ ነገር ንገርህ፣ እንደ ቤዛ ባትሸወጥ ጥሩ ነው። አንተ ግን አድርግ ያልከኝ ነገር ሁሉ ወደኋላ እንደማልቃለሁ ቃል ገባርሃለሁ። በቃ ባርኪ ደውልልኝና ማግዝህ ነገር ካለ አግዝህ አለው። አመሰግናለሁ ይላል ባርኮትን ማለት ነው። ሌላ ያመሰግነውና አመሰግነውና ኤላም ወደ እናቱና አባቱ ጋር እየሄደ ይገኛል ማለት ነው። እሱ ይህን ያስተዋ የለም። የለምለምን ይስናበታታል ማለት ነው። ዴቭን ባርኪና እንግዲህ ለምለምን ቁጭ ብሎ ሁሉም ነገርን እንዴት እንደዚ አይነት ነገር ታደርጋለች እያለ ባርኪ ሁሉም ነገር ይጠይቃታል። የለም ለም እናንተ እኔ ስነግራችሁ ስለማታም ነው እንጂ ቤዛ ላንተ ፍቅር ፈልጋ አይደለም የመጣችሁ፣ በአንተ የሆነ ነገር አቅዳ ነው ብርን ወስዳ ለመጥፋት ስለፈለገች ነው የመጣችሁ እንጂ በአንተ መቼ ቢሆን አፍቅራ አታቅም። ከዚህ በፊትም ምን እንዳደረገችህን አታውቅም እንዴ ትለዋለች፣ ለም ለምን የባርኪ ማለት ነው። ባርኪ በጣም ተናዶና በጣም ተበሳጭቶ ከዛ የሄደ ወደ ቤዛ ወደ ቤቱ ይሄዳል። ከዛ ለም ለምን ተናዳህ አንድ ነገር እንዳታደርግ በእርጋታ ነው ማድረግ ያለብህ ትለዋለች ማለት ነው ለም ለምን። ከዛ በኋላ እንግዲህ ዴቭ ለአዳይ አንድ ምታቂሌ ነገር ነገር ካለ ሁሌም ካጠገበሽ ነው፣ ሁሌ ዝግጁ ስትሆኝ ካቺ ጋር ነው መሆን ፈልገው ይላታል። ዴቭ ማለት ነው እንደዛ ብሏት ጥሎ ይወጣል ማለት ነው፣ ከኩሽና ማለት ነው። እሷም ደግሞ አሁን ምንድነው ማድረግ ያለብኝ ብላ ኩሽና ላይ ቆማ ታስባለች ማለት ነው፣ አዳይ ማለት ነው። እንግዲህ ፍቅርን እናቷ ጋር ስልክ ደውልና ለፍ አውቃ ለአዳይን ስራ ግዛት አለው ችግር የለም እማዬ እሺ ችግር የለውም እደውልሻለሁ ትላታለች ከዛም በኋላ አዳይን ወደ እናቷ ወደ ለምለም ጋር ለመሄድ አንቺ ወዴት ትሄሽ ነው ምን ነው ትላታለች ተቆይ እዚህ ቤት ልሰሪ እንደተቀጠርሽ ረስተሾ ነው እንዴ ሌላ ጋርና ሌሊ ጋር የምትሄጂው ምንድን ነው ፍቅር ሁሉም ስራ የሰሪ ጨርሼ ያለሁኝ ደግሞ በመተኛበት ሰዓት ነው። ሂጂ፣ የምመጣው ደሞስ ድሮስ ምን ስራ አለበት መጋደም አይደለም። አሁን ፍቅር ተይኝ ሄድበት፣ አሁን ትመለሽና ጌቢ የትም የዞርሽ የመጣሽ ሰራተኛተሽን ረሳሹም? እንዴ በጣም ይቅርታ ፍቅር፣ ምንም አይመለከትሽም። ስራዬ ሰርጭ እስከጨረስኩ ድረስ የትም ሄድ መብት አለኝ። አረ እባክሽ ማነው መብት የሰጠሽ? እትዬ ነዋ ባርኮት ነው የፈቀደውልኝ። አንቺ አይመለከትሽም። እያለችን አዳይ ለፍቅር አበሳይታ አናዳ ወደ ለምለም ጋር ታመራለች ማለት ነው። ፍቅርም በጣም ተናዳለች። እንደት እኔ ማዛት ነገር አሰማኝም ሰራተኛ መሆኗን ተረሳችሁ እያለች ተናዳ ወደ ላይ ትወጣለች ማለት ነው። ዴቭ ሳሎን ነበረ ሳሎን ቁጭ እንዳለ እንግዲህ ቤዛ ትመጣና በዴቭን፣ አሁንም እሷ በሱን ዴቭ እንዴት ነህ? አለሁልሽ። አንተማ ታዝብኩ። ምን አጠፋሁ ደግሞ? አዳይ ጠፋች ብለህ እዛ ገጠር ላይ ሲቴ ቤዛ ጠፋች ብለህ አንድም ቀን እንኳን አልፈለክኝም። ትለዋለች አንቺማ፣ አዳይም እኩናቸው እንዴ? በጭራሽ እሷ ተራ የቤት ሰራተኛ፣ እኔ ደግሞ እንደምታይ ነው። አንቺ እንደማይሽ ከዛ ድሮም ቢሆን ሁሌ አዳይ ላይ እያላችሁ ነበረ፣ ብላ መታ ለዴቪስ ስትይዘው ራቀትሽን ጠብቀሽ ቁጭቤ እላታል። ቤዛ ዛሬ በጤነኛነሽ? በጤነኛ አይደለሁም። የዛሬ የነበረን ቆይታ በዚህውና በቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚህ ወሰናበታለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ የደወል ምልክቷን በማጥቆር ሁሌ የምንለቅላችሁ ቪዲዮ እንዲደርሳችሁ በትህትና ጠይቄ